ሰላም፣ እንኳን ወደ ቻናላችን ብርጋን በደህና መጣችሁ። ባለፈው መረፍ ታላቅ ጀግና ኦልማይት ምንም ኃይል የሌለው በሚመስለው ኢዚኩ ሚድሪያ ውስጥ ያልተገደበ አቅምን ተመለከተ። ኦልማይት ለትውልድ ሲተላለፍ የነበረው ሚስጥራዊ ኃይል ወራሽ ያስፈልገ ነበር እና እሱም በኢዚኩ ውስጥ የእውነተኛ ጀግነት ልብ ሲያይ የማይታመን ኃይሉን ለኢዚኩ ሰጠ። ከመጀመሪያችን በፊት በየቀኑ አዲስ ቪዲዮ ላይ ተመልካችን እንለቃለን፣ ስለዚህ ቻናላችን አዲስ ለሆነ ሰብስክራይብ እና የደወል ምልክቱን በመጫን በቪዲዮቻችን ይሰናጉ። ወደ አኝመን እንግባ የኢዝኩ ስልጠና ቀላል አልነበረም። ቀን ከቀን በፀሐይ ኃይለኛ ብርሃን ስራ እየሰራ ግዙፍ የቆሻሻ ቁርጭራጮችን ከአካባቢው ያነሳ ነበር። ኦልማይት ወደ መጨረሻው ጥንካሬው ገፋ። ኢዝኩም ሊወርሰው ስላለው ኃይል መሰረት እየገነባ እንደሆነ ያውቅ ነበር። በመጨረሻ የሁለተኛ ደረጃ ትምህርት ቤት የሚገባ ፈተና ቀን ደረሰ። ኢዝኩ የመጨረሻው የቆሻሻ ቁርጭራጭ ከባህር ዳርቻው መናፈሻ ሲያነሳ፣ ይህ በእውነት አስደናቂ ስራ ነበር። ኦልማይት በአዲሱ ንጹሕ አሸዋ ላይ ቆመው በኩራት ኢዝኩን አደነቀን። ያኔም የእዝጉን ለዘላለም የሚለውጥ ቅጽበት መጣ። ኦል ማይት ከራሱ ላይ አንድ ጸጉር ነጥቆ እዝጉን በአይኑ እያየ እንዲበላው ነገረው። አዎ ሰምታችሁኛል፣ እንዲበላው ነው ያዘዘው። እዝጉ የመጀመሪያው ምንም እንኳን ትንሽ ቢሆንም የዋን ፎር ኦል መጠን ተቀበለ። አሁን እውነተኛ እድል ጀግና ለመሆን ነበረው። ወደ ፈተና በር ሲሮጥም በድንገት ወድቆ ነበር። ነገር ግን ከመውደቁ በፊት ደግ የሆነች ልጅ በሚያስደንቅ ኃይሏ አደነችው። እሷም እንደሱ እንደተጨነቀች ና የት መሄድ እንዳለባት ጠየቀችው። ተግባራዊ ፈተናው ልጅምር ሲል ካትሶኪ በባህሪ ጥብረኛ በራስ መተማመኑ ይዝጉ እንደገና አስፈራራው። የባኩ ጎስ ድቦች ሌሎች አመልካቾችን ስበው ነበር። ትግወራው ፈተናው ጀመረ። ይዝጉ በፍርሃት ተይዘና በአዲስ ኃይሉን ላይ ቁጥጥር ስላልነበረው መንቀሳቀስ አልቻለም። ህልሙም እየተሸራተተ ይመስል ነበር። ዜሮ ነጥብ ሮቦት ውድመትን እያደረሰብቅ አለ። ይዝጉ በፍርሃት ተውጦ ለማውራቅ እያስብ ሳለ ከጥቂት ደቂቃ በፊት ያዳነችው ደግ ልጅ መሬት ላይ ተይዛ በቀጥታ እዚያ አስፈሪ ሮቦት መንገድ ላይ ነበረች። በዚያ ሰዓት በኢዝኩ ውስጥ ጥልቅ የሆነ ነገር ተነሳ። ለራሱ ደህንነት ሁለተኛ ሳያስብ ውስጣዊ ጀግነቱን በማነሳሳት ቋንፎ ኦሮ የተገኘውን ያልተገደበ ኃይል በቀጥታ ወደ ግዙፍ ሮቦት ጠቀቀ። ተጽዕኖም አጥፊ ስለነበር ሮቦቱ ሙሉ በሙሉ ተደምስሶ ወደ ቁርጥራጮች ተሰባበረ። ኢዝኩ የልጅቷን ኃይል ብቻ ሳይሆን በእንደዚህ አይነት ድንቅ ኃይል ሁሉም ሰው አስደንግጦ ነበር። ሆኖም የጡንቻው ግዙፍ ኃይል አጥንቶቹን ወዲያውኑ ሰባብሮት ስለነበር ሰውነቱ ለዚያ ኃይል ገና ዝግጁ አልነበረም። ዕድለኛው ኢዝኩ ወደ መሬት ከመውደቁ በፊት የአዳናት ልጅ የራሷን ኃይል ተጠቅማ መውደቁን አቆመችለት። አሳዛኝ ኢዝኩ ከመውደቁ በፊት ወዲያውኑ ፈተናው ተጨረሰ። የከባድ ሐዘን ማዕበል ኢዝኩን ወረረው። የጀግንነት ተግባሩ ቢኖርም ከትንሽ ሮቦቶች አንድ ነጥብ አላገኘም። በሐዘንና በንደት ደንዝዞ ወደቀ። በተነዘዘ ጊዜ ባልደረቦች በአድንቆት እያወሩ፣ በግዙፍ ሮቦት ላይ ያደረገውን አስደናቂ ሥራ ማውራት አለቆሙ። ልጅቷን ያለምንም የራስ ወላጅነት መንፈስ እንደ ተበቃት እያወሩ ነበር። እንደ እድል ሆነው ለይዝኩ የትምህርት ቤቱ የፈውስ ጀግና ሐኪሟ ወዲያውኑ በፍትነት ደረሰች እና ከባድ ጉዳቶቹ ፈዋሰችለት። ከአንድ አስደናቂ ሳምንት በኋላ የእውነተኛ ሰዓት ደረሰ። ይዝኩ በክፍሉ ውስጥ በጭንቀት እየተራመደ ወደ ዩኤ ወደፊት ጠፍንታው የሚወስነው ለረጅም ጊዜ የሚጠብቀው የነበረ ደብዳቤ ተቀበለ። በደብዳቤውም አስደናቂ ዜና መጣ። ይዝኩ በትክክል በተጎራ ፈተናው ዜሮ ነጥብ እንዳመጣና በተጎራ ፈተና ወቅት ባሳየው የራስ ወዳጅነት ነጻ የሆነው ኢዝኩ አስገራሚ የማዳነት እንዳገኘ የነገረው እናም ለኢዝኩ ታላቅ እፎይታ ሆነ። በይፋ ወደ ዩኤ ሁለተኛ ደረጃ ትምህርት ቤት ተቀባይነት አገኘ። የዩኤ የመጀመሪያ ቀን ደረሰ። ኢዝኩ በደስታ በሩን አልፎ ገባ። ከማስታወቂያ ሰሌዳ ላይ የተለጠፉትን የክፍል ዝርዝር ሲመለከት ክላሱን አገኘው። ይህ የክፍል ጀግነት ህልውን የሚያሟላበት መንገድ ይሆን? ወደ ክፍል ውስጥ ሲገባ ወዲያውኑ ትኩረት የሳቡት ሰዎች ነበሩ። አንድም ቴንያ ኢዳ ይባል ነበር ፈተናው ላይ በጣም ቀጥተኛና ህግ አክባሪ የነበረው ልጅ ነበር። ቴንያ ወዲያውን ኢዚኩ ተመለከተና በፍጥነት ወደ እሱ ቀረበ። ኢዚኩ ከዚህ በፊት አግኝቶት የማያውቅ ሰው የእሱን ተቃዋሚ ማወቅ አስገረመው። ቴንያ የራሱን ጥብቅና ስነ ስርዓት ያለው ባህሪ በመግለጽ ራሱን አስታወቀ። ከዚያም ኢዚኩ የፈተና ቀን ያዳናቸው ደግ ልጅ ወደ ክፍል ገባች። ስሟም ኦቾኮ ይባል ነበር እዚ ኩን ስትመለከት ፈገግ አለችና አመሰገነችው። ያዳንከኝ አንተ ነበር ካደ ያን ግዙፍ ሮቦት እንዴት እንዳጠፋው በጣም አስገራሚ ነበር አለችው። ኢዝኩ ከሷ ጋር ሲያወራ በጣም ተሸማቀቀ። ድንገት ከፊት ለፊታቸው መሬት ላይ የተኛ ብጫ የተሸፈነ ፍጡር ታየ። ተማሪዎቹ ግራ ተጋብተው ሲመለከቱ ከውስጡ አንድ ድምጽ ወጣ። ለመዋጋት ስትዘጋጁ ሶስት ሰዓት ፈጅባቸዋል ሲል ድምጹ ተናገረ። ከረጢት ውስጥ የነበረው ሰውዬ የክፍሉ አስተማሪ ሰንሴ ነበር። ሰንሴ ወዲያውኑ ተማሪዎቹን አስደነገጠ። ወደ ውጭ ወጥተው የአካል ብቃት እንዲያደርጉ አዘዛቸው። ግን ይህ ተራ የአካል ብቃት ፈተና አልነበረም። የመጨረሻው ተማሪ ከትምህርት እንደሚባረር ማስታወቅ የመጀመሪያ ፈተና የሩጫ ውድድር ነበር። ባኮጎ በሚያስነቅ የፍንዳታ ኃይሉ ከሁሉም ቀድሞ ለመሄድ ሞከረ። ኢዙኩ ደነገጠ። ወን ፎር ኦል የተባለውን ኃይሉ እንዴት መጠቀም እንዳለበት አያውቁም ነበር፣ ያለበለዚያ ሰውነቱን ይጎዳል። ኳስ የመወርወር ፈተና ላይ ደረ ሰንሴ ባኮጎን ጠርቶ ኳሱ እንዲወረውር ነገረው። ባኮጎ ኃይሉን ተጠቅሞ ኳሱን ከሞተር በላይ ወረወር። ቀጥሎ የኢዙኩ ተራ ነበር። ኢዙኩ ወን ፎር ኦልን ሙሉ በሙሉ ለመጠቀም ከሞከረ እንደገና ይሰበር ኃይሉ በትንሽ ለመጠቀም ሞከረ። ነገር ግን ኳሱን እንደተለመደው ቅርብ ወደቀ። ሰንሴ ኃይሉን ተጠቅሞ የዝኩን ኃይል አጠፋ። የሆነ ነገር እያሰብክ ነው አደለ? አቅመህን ለመጠቀም ካልደፈርክ ምንም ነገር ወጥቶ ነው ሲል ተነገረ። የዝኩ ወደ ነገር ሰንሴ ኃይሉን ከለቀቀ በኋላ የዝኩ ተነሳሽነት አግኘ። ኳሱን እንደገና የያዘ ሁሉንም ኃይሉን በአንድ ጣት ላይ ሰበሰበ እና ኳሱን ወረወረ። ኳሱን ኳሱ በከፍተኛ ፍጥነት ወደ ሰማይ ከፍ ብሎ በረረ። ሁሉም ሰው ወደ ነገር ሰንሴ ቁጥሩም አየው። ይህም ገባጉጎ ውጤት እጅግ የላቀ ነበር። የዝኩ ኳሱን በወረወረ በጣቱ ብቻ ትንሽ ህመም ተሰማው፣ ነገር ግን ሰውነቱ አልተሰበረም። ይህን ኃይል መቆጣጠር ጀመረ። ኢዙኩ አዲስ ትምህርት ቤት፣ አዲስ ጓደኛ ና አዲስ ፈተና ገጥሞታል። ከሁሉም በላይ ግን ዘ ዋን ፎር ኦል ኃይሉን መቆጣጠር ጀምሯል። ስለተመለከታችሁን በልብ እናመሰግናለን። በየቀኑ አዲስ ቪዲዮ ላይ ተመልካችን እንለቃለን። ስለዚህ ቻናላችን ሰብስክራይብ ና የደወል ምልክቱን በመጫን ኢዙኩ እንዴት የዋን ፎር ኦል ኃይሉን መቆጣጠር እንደሚቀጥል እንዳያመልጣችሁ። በሚቀጥለው ጊዜ እንገናኝ።